ሰላም ሰላም፣ እንዴት ናችሁ? በእያላችሁ በጥሩ ነገር ሰላም ነው። አሸይን አሸይን፣ አንድ ወላችሁ እሞኝላችኋለሁ። ቢያ አለ እንግዲህ ጉዳይ ነው። እንዴት ነው ግለሰቦች ጉዳይ ሀገራዊ አጀንዳ ለማድረግ የተፈለገበት ምክንያት ምንድን ነው? ሰይፉ ሾው፣ እዚህ አገር ላይ አንድ ሚሊዮን ጉዳዮች እንዳለ አንድ ሚሊዮን ችግሮች እንዳሉ ታውቃለህ። እነዚህን ችግሮች ሀገሪቱ ላይ ፍቅርን፣ አንድነትን፣ መረጋጋትን ህዝቡ ፍላጎቱን፣ ምኞትን ወደ እውቀት ወደ ቴክኖሎጂ ወደ እድገት እንዲያደርግ የሚያስችሉ እንግዶች በዓለም አቀፍ ደረጃ ማት ምሁራኖች አሉ ማት ትልልቅ ሰዎች አሉ። የታሪክ ተመራማሪዎች፣ የሕክምና ስፔሻሊስቶች፣ ኢንጂነሮች፣ ትኩረታችንን ሌላ አለም እንደሰለጠን ራሳችን ልናሰለጥን የምንችልበትን መንገድ የሚያሳዩን ብዙ ትልልቅ ሰዎች ባሉበት አገር ላይ ሀብታሙና ረሃማን ሶስት ጊዜ፣ አራት ጊዜ ዝግጅት ላይ ማቅረብ ምንድነው ፋይዳው? ጥቅምስ ምንድነው? ህዝብስ ምን ይማራል ይችላል ነው ወይስ ቪው ከማግኘት የተሻለ ዶላርና ጥቅም ከማግኘት አንጻር ብቻ ነው ነገሮች እየታያሉት የሚለውን መጠየቅ እፈልጋለሁ። አንድ አርቲስት ከሚስቱ ጋር ከተጣላ በእርግጠኝነት በሳምንቱ ሰይፍ ሾ ላይ ይቆርባል። ጉዳይ ለማጥራት ብለው ተያይዞ እየተጓተቱ ይመጣሉ፣ ይላቀሳሉ፣ ማዕት ቪው ያገኛል። የሆነ አርቲስት ከህዝብ ጋር ኮሽታ ከገባበት መጥቶ ሰይፍ ሾ ላይ ይቆርባል። የሆነ አርቲስት አልበም ሊያሳትም ከሆነ እንደዚህ፣ አንዳንድ አርቲስቶች ቤተኞች ናቸው። ቤተኞች በቃ የሆነ ሲሮበራቸውም ሲሞጫቸውም ዝም ብሎ ሰይፍ ሸጋ የሚቆርቡ አለ። ስለዚህ እንዴት አንድ ሚሊዮን ችግር ባለበት አገር ላይ የሆኑ የመንደር እንተፈንቶችን እየሰበሰቡ እንግዳ ማድረግ እና እነዚህ ናቸው ለጊዜው አጀንዳቸው እነዚህ ናቸው ብለ ማቅረብ በጣም የሚያሳፈር ነው። በጣም የሚያሳፍር ነው። እኛ አይመለከተንም። ግለሰብ ተፋቀረ፣ ተጣላ፣ ተኳረፈ፣ ተዋለደ፣ ተታረቀ፣ አረገዘ፣ ምን እኛ አይመለከተንም አይመለከተንም አንድ ሚሊዮን ችግር ያለበት አገር ላይ እንዴት ነው እንቶፎንቶ? ቲክቶክ እንደምታውቁት የውጫጫች ማያ ሆኗል። የውጫጫች ማያ ስለዚህ እንቶፎንቶ የመንደር እኔ እንጃ። በጣም የሚያሳዝን ነገር እውነቱ ለመነጋገር ተስፋም የሚያስቆርጥ ነው። ከዛ ከፍ ብለ ወደ ዩቲዩብ መጥቷል። ከዛ ከፍ ብለ ሚኒስትሩ የሚዳ መጥቷል። እንደምታቁት እጃ ያገልግል የስነልቦና ችግር እንዳለባት እየታወቀ በየሚዲያው ላይ እሷን እንግዳ ሲያደርጉ ነዋል በይም ሚዲያ ስለልበራ እርደሳ እንደሚያስፈልጋት ከሱ መሰረቱ ይታወቃል። ልጅቷ እየወደቀች ሰው እግር ላይ ስትወድቅ ስትነሳ እያያችኋት ነው። የሆነ ነገር ልክ እንዳልሆነ ያስታውቃል። ነገር ግን ሆይ ሆይ ተብሎ እዚያ ደረስ። አንደኛ ሶሻል ሚዲያ ብቻ ሳይሆን ሚኒስትሪ ሚዲያ ነው እና ሚኒስትሪ ሚዲያ ላይ ሰው ከጠፋ እንኳን ሰይፉ ሾው አንድ ደህና ሰው ደግመ ደጋግመ አቅርብልን፣ በቃ ልንማርበት ምንችለው አገር ቁጭት፣ ቁጭት ውስጥ የሚከቱን ሰዎች እንግዳ አድርግልን ስ በጀርመን በፈረንሳይ በእንግሊዝ በአውሮፓ በጃፓን በኮሪያ የሚኖር እጅግ በጣም የተራቀቀ እውቀት በታሪክ በቴክኖሎጂ በሕክምና ጥልቅ እውቀት ያላቸው ኢትዮጵያን አቅርብ። ቪው ላይ ኖሩ ይችላል። እውነት ነው ገንዘብ እንደ ልብ ላታገኝ ትችላለ፣ እንደ ሌላው እንደ መንደር እንተፈንቶ ግን አቅርብ፣ ግድ የለም። አንዳንድ ከኛ ጥቅም አልፈን ስለ ሀገሩ ማሰብ አለብን። ማት ችግሮች ሚሊዮን ችግሮች ያሉበት አገር ላይ ያለን እና የሆኑ ሰዎችን ከመንደር እየሰበሰበ የሆነ ቲክቶከር የሆነ ፌስቡክ የሆነ ትንሽ ያሳፍራል። እውነት ነው የምላቸው ያውቃል እኮ ህዝቡ ራሱ ከሆነ እያወቁ እየተረዳ እየመጣ እኮ ነው። የሆነ ሰው ካለቃቀሰ አሁን ሰው ለንቦጋ ላይ አይታችሁታል አደለም? በእርግጠኝነት ሰፊሾ ላይ ይቀርባል። በቁርብ ቀን ለምት ያውቃቸው እንዲህ ነው አካሄዱ ሁሉ ይሆናል። ሶሻል ሚዲያ ላይ የሆነ አርቲስት መነጋገሪያ ከሆነ ሰፊሾ ላይ መጣው ያጠረዋል አጥሮትሽ እና ያሰፍራል እኔ አላቅ ሚኒስትሩን ሚዲያዎቻችን ኢትዮጵያ ውስጥ እያያቸዋቸው ከሆንም እየዘቀጡ መጥተዋል። ድሮ የዜና ምንጮች እነሱ ናቸው፣ የእውቀት ምንጮች እነሱ ናቸው፣ የትክክለኛ መረጃ ምንጮች እነሱ ናቸው። ዛሬ መረጃ ምንጮ ቲክቶክ ነው፣ ዛሬ መረጃ ምንጮ ዩቲዩብ ነው፣ ዛሬ መረጃ ምንጮ ፌስቡክ ነው። እውነቱን ለመነጋገር ዛሬ በሰለጠነ ዓለም ላይ ሶሻል ሚዲያ ተፎካካሪ አይደለም፣ አሉላቸው፣ ተፎካካሪ ይሆናል። ሚኒስትሩን ሚዲያዎችን በጣም በከፍተኛ ሁኔታ እየፈተነ ነው። ነገር ግን አሁንም ቢሆን ሲኤንኤን ከፍተኛው የዜና ምንጭ ሲኤንኤን ነው። እየተፎካከርም ቢሆን ማለት ከፍተኛ የዜና ምንጭ ነው፣ ቢቢሲና አልጀዚራ ናቸው። ስለዚህ ሚኒስትር ሚዲያዎቹም በጣም ፉክክር በዛባቸው ነው እንጂ አልወረዱም፣ አልዘቀጡም። እዚህ አገር ላይ መዝናኛን በተመለከተ ሚኒስትር ሚዲያዎች ቴሌቪዥን ጣቢያዎች እየዘቀጡ መጥተዋል። መፎካከር አይደለም ጥፉር ጋር መድረስም አልተቻለም። ባይሆን እንዲሁም ሀሳብ ከሚኒስትሩ ከሶሻል ሚዲያ መለቃቀም ነው የገቡት። ከሶሻል ሚዲያ ማን ታይቷል? ዛሬ ማን አጀንዳ ይሆናል? የማን ጉዳይ ባነሳ ቪው ይሆንልኛል የሚል ነው። አገር እንደዛ አይደለም። ሌላው ዓለም ራሽያ ውስጥ ብትሄዱ የራሽያን ሕዝብ ስነልቦና በከፍተኛ ሁኔታ የሚቆጣጠሩት ቴሌቪዥኖች ናቸው። መንግስታዊ ጣቢያዎቻቸው ከፍተኛ ተጽዕኖ፣ ሀገራዊ ስሜት፣ ሀገራዊ ጥልቅ ፍቅር የሚያሳድሩት። በኢራን ብትሄዱ፣ በአሜሪካ ብትሄዱ፣ በአውሮፓ ብትሄዱ እንደዛ ነው። የእኛ ሀገር ሜኒስትር ሚዲያ ውጫጭ መሰብሰብ የማንንም ኩታራ ኬትን እየሰበሰበ ታረቃችሁ ወስጋቤር በማርያም ተኋታችው ወስማ ሲጎርም ጣሚደወር ነገር ነው። አዲስ ሀሳብ ይቁረብ ፖለቲካ ፖለቲከኞችን አቅርቡት፣ ምን ችግር አለ? በፖለቲካ ኮረንቲ አይደለም አያቀጥልም፣ አያነድም። ስለዚህ የታሪክ ተመራማሪዎችን አምጡ፣ ዞር ብለን እንድናይ ሌላውን አቅጣጫ ሊያመላክቱ የሚችሉትን አምጡ። ዘላለም እንቶፎንቶ ዝም ብሎ የመንደር ሰው እየሰበሰቡ ዝም ብሎ የመንደር ሰው እየሰበሰቡ እንቶፎንቶ ዘላለም ዓለም እና ይሄ ሊቀጥል አይችልም። በዚህ መልኩ በዚህ መልኩ ሊቀጥል አይችልም። የሆነ ቦታ ላይ ማብቃት አለበት ይሄ ጉዳይ

እነቹ ነው ለወሰድ ያለ ጉዳይ ነው ማቆርበል እና እባካችሁ ውጡ ከንቶፈንቶ ጉዳይ። አንድ ሚሊዮን ችግር ያለበት አገር ነው። ራብ አለ፣ ድቁርና አለ፣ መብራት ማጣት፣ ውሃ ማጣት፣ ሶላ ማጣት፣ ብዙ ችግሮች ያለበት ጉዳይ ነው። እንደዚህ መነጋገር ያለብን ማሽከርከር ያለብን ማጦዝ ያለብን አጀንዳዎች አሉ። ቴክኖሎጂን በተመለከተ እውቀትን በተመለከተ ሶላምን በተመለከተ እንጂ እኔ የሆነ ማይረባ መንደሩን ተፈቶ ረጉር አለው ያይቀበላል መንደሩ የሆነ ንቆረል ምን መንደሬ ይበቃ ዝበለ እንትና አረገዘች፣ እንትና ወለደች፣ እንትና ከፍቅረኛ ተጣላች። በቃ አጀንዳ ሌላ ግዳ የለብንም፣ ረሃብ የለብንም፣ የኑሮ ውድነት የለብንም፣ ሰላም ማጣት የለብንም፣ ችግር የለብንም፣ የቴክኖሎጂ እጦት የለብንም፣ ስደት የለብንም፣ ረሃብ የለብንም፣ ሞት የለብንም። አጀንዳ እንትና እምትባል አርቲስት አረገዘች። በእግዚአብሔር እንትናው ነው መንደሬ ሆነን ጀበና ቡና ኖራችን በሙሌ ጀበና ቡና ነው ቁጭ ለብ በቃ አሁን እኮ ጭስና የቡና ቁርስና ቡና ነው እንጂ የቆረው በቃ መንደርት ይሆንላል። በቃ ጭሳ ጭሶ ሀሜት ነው የቆረን እንጂ እንዴት ትልቅ ሀገር ላይ ትልቅ ሀገር፣ ትልቅ ክብር፣ ትልቅ ባለነት የነበረ አገር ዛሬ ኮሊ አረገዘች፣ ኮሊ ወለደች፣ ኮሊ አፈቀረች፣ ኮሊ ከፍቀረኝ አይመለከተንም። አይመለከተንም። እኔ እንደምታውቁት ለምሳሌ በሳምንት ውስጥ ከማቆርባቸው ሰባት ወይ አስር ፕሮግራሞች ለምሳሌ ስምንቱ ዘጠኛ ሀገራዊ ናቸው። እንደዚህ አይነት እንቶፈንቶ ማገርበው ሱገርመኝ ይኳል ሲዶንቆኝ ከአይምሮ በላይ ሲሆን ሙንሽ ማለት ግድ ነው። ስለዚህ ይህን ነገር እስኩ መቼ ነው የምንቀጥለው? ሚኒስትር ሚዲያዎች እንደምታውቁት ደግሞ ይቀናሉ። ብዙ ቪው የሌላቸው ቴሌቪዥናቸው እነዚህ ብዙ ቪው በእንቶፈንቶ ብዙ ቪው በሚያገኙት ደግሞ ይቀናል ይልና አድፍጦ ይጠብቃል። ሀብታሙ ናራማን ደግሞ እኔ ቁስ ብዬ አቆርባቸዋል አገልግል ትጃገልግል እንትናል አባይ ቲቪ ላይ ቀረቻ ቆይ፣ ፋና ላይ ቆይ፣ ኢቢኤስ ላይ ቆይ፣ እኔ ደግሞ ጠብቅ ያ ቆርባታለ ይላል። እና ይሄ ጉዳይ እኮድ ጥዱማ ጥየ መሄዱ በጣም የሚያስደንቅ ነው፣ በጣም የሚጎርም ነው። መቼ አይኖቻችን ተጎልጦ እንደ ሀገር ያሉብን ጉዳዮች ላይ እንደ አቅርቡ ምን ችግር የለም። አርቲስቱ አቅርብ፣ አስር ስታቀርብ ሁለት የታሪክ ሰው፣ አንድ ፖለቲከኛ፣ አንድ እስፖርተኛ፣ አንድ የሆነ ነገር፣ አንድ ነጋዴ አቅርብ። ዘላለም አለም ቲክቶከር እየሰበሰበ ኪጥ ምንጫቸው የማይታወቁ ግለሰቦችን ይዞ ይመጣለሁ። ከጀርባቸው ምን እንዳለ ያልተጣራ ሰዎችን ይዞ ይመጣል። ይህ ሁሉ ነገር አገራዊ እና ሞራላዊ ግዴታ አለበት። ሰይፉ ሾው እንደዚህ ያኑ ነገሮችን ቢያስተካከል ደስ ይለኛል። ምክንያቱም ብዙዎች ጋር የሚደርስ ዝግጅት እንደመሆንም ከእለት እለት እየወረደ ከሚስቴቱ ጣላ፣ ከሰፈሩ የተደባበረ ሁሉ እየመጣ የሚያለቅስበት የሚዳኙበት ችሎት ሆናል። ከሚስቴቱ ጣላ፣ ከህዝብ የተጣላ ጉዳይ ለማጥራት በሚል ሰበብ የሚመጣበትና ለሁሉ መታረም ያለበት ይመስለኛል። ሌላ አሳውንም አሳቡ ሲሞቻችን ላይ ቃርግሽር አድርገ ወዳቻ አለው ፒስ